ማደስ ይባላለሁኝ የመጣሁት ከምድብ አንድ ጨፌ ሙሳ ከሚባል አካባቢ ነው። ልጄ እኔ ሲመዘን አስር ኪሎ ነበረ፣ አሁን ላይ ግን አስራ አንድ ከምናምን ሆኗል። አመጋገቡም ጠዋት እዚህ መተን እናስመግባለን። ተመግበንም የተረፈንን ይዘን ሄደን ቤት እንደገና በአዲስ መልኩ ሰርተን እናስመግበዋለን። ቤት ደህና ነው። የፍሬ ምግብ ፍላጎቱም ደህና ነው። አሁን አሁን ላይ ምርጥ ነው። እና ምግቡ አዳ በተከታታይ ለ12 ቀን አስመግበናል። የሕዝቡን ፍላጎት በጣም አሪፍ ነው። ቀኑ አጠረብን እንጂ በጣም አሪፍ ነው። ለልጆቹም እዚህ ተባባርተው ምናምን በጥሩ ሁኔታ እየተመገቡ ነው። ምግቡ እንዴት ነበረ? ማለት ስታዋጡ ምን ምን ነገሮች አዋጣችሁ? ቅንጅቱ እንዴት ነው ያለው ነገር አሁን? እስከዚህ በኋላ ለማስቀጠል ያላችሁ ፍላጎት ምን ይመስላል? ምግቡ ቤት ያፈራውን እንቁላል እናመጣለን። አንጋችን እንቁላል ስናመጣ፣ ሌላዋ ዘይት፣ ሌላዋ ስኳር፣ ሌላዋ ደግሞ እንደዚህ መጠንጥን እናመጣለን። የተለያዩ ዱቄቶች አንጋችን ስንዴ፣ አንጋችን ነጭ ዱቄት፣ አንጋችን በቃ እንደዚህ ብዙ አይነት ዱቄት ይመጣል። ከአትክልትም ደግሞ እንደዚሁ ጎመን፣ ሰላጣ፣ ካሮት፣ ድንች፣ ሙዝን ጭምር እነሱ እነሱ ነገሮች ይመጣሉ። እነሱን ሁሉ አብረን እንሰራላቸዋለን። አሪፍ ነው። አሁን ከየሰፈሩ ብዙ አይነት ማህበረሰብ ስለሚመጣ ወይም ደግሞ ብዙ አይነት እናቶች ስለሚመጡ እያንዳንዳቸው የሚመጣው ነገር ሲቀላቀል ጥሩ ነው። ግን አሁን ወደ ቤታቸው ስታስቀጥሉ አንቺ ብቻሽን ስታስቀጥ አሁን እነዚህ ነገሮች ይዘሽ ማስቀጠል ትችያለሽ ወይ? እንዴት ነው ያለ ሁኔታ? አዎ፣ አስቀጥላለሁ። ለምን ለልጁ ፍላጎቱ ጥሩ ስለሆነ ግድ ነው አስቀጥላለሁ ብዬ አስባለሁ። ምንም ቀላል ነው። ከቀላል ነገር ነው እነዚህ እንትኖች የሚዘጋጁት፣ የሚከብድ ነገር አይደለም። አብዛኞቹን ቤታችን ስለምንጠቀምባቸው እቀጥላለሁ የሚለው ነው ሀሳቢ። ስለዚህ ካለማወቅ ነበር እንጂ ካለማወቅ ነው እንጂ እነዚህ የሚሰሩ ነገሮች የሚከብዱ ነገሮች አይደሉም። የሚከብዱ ነገሮች አይደሉም። እናመሰግናለን። ስቤ የራብያ አህመድ ይባላል። የዜሮ አንድ ቀበሌ የጤና ኤክስቴንሽን ባለሙያ ነኝ። ወደዚህ ስራ ለመምጣት ና ለነሳሳን የገባው ስራው መደበኛ ስራ ነው። እንደ ጤና መዋቅር አንድ የስራ ዘርፋችን ነው። ጂኤምፒ ወይም ከሁለት አመት በታች ያሉ ህጻናትን እስከ አምስት አመት ድረስ ልኬታ እናካሄዳለን። ያም ሆኖ ህጻናቶቹ በጉዳት ላይ መኖራቸው ከዚህ በፊት እኛም በአለን መረጃ እናውቃቸዋለን። ያ መረጃ አሁን የሚደግፈን ሰፖርት የሚያደረገን ወርድ ቨዥን ከኛ ጋር በመሆን ልኬታ እንዲደረግለት ና ህጻናቶቹ እንዲለዩ እሱ ነው ለዚህ ስራ የመጀመሪያ ተጽዕኖ አድርጎ ወደዚህ ስራ የገባ ነው። ከዚያ በኋላ ልኬታውን አደረግን 600 ምናምን 629 አካባቢ ህጻናቶች ይለካል። ያን ልኬታ ካደረግን በኋላ እነሱ ወስደው ወደ ራሳቸው ዳታ ቤዝ ነው የቀየሩት። እነዚህን ህጻናቶች ወደ ራሳቸው ዳታ ቤዝ ሲቀየሩ ከለካናቸው 629 ህጻናት 179 ህጻናት እድሜያቸው ከኪሏቸው ጋር ያልተመጣጠን ህጻናት ብለው በእነሱ ዳታ ቤዝ ወደኛ መጡት። ወደኛ ከመጣ በኋላ የልየታውን ስራ ያደረግነው ወደ ዲቪዥንም ስድስት በጎ ፈቃደኞችን ስልጠና ሰጥቶ ይህንን የ አስራ ሁለት ቀን ምገባ በወርድ ቪዥን ቃል ፒዲኤች የሚባለውን ፕሮግራም ለ አስራ ሁለት ቀን እንዲቀጥሉ ከስድስት በጎ ፈቃደኞች ጋር ስራው እንዲሰራ ስልጠና ሰጠን። ከስልጠና በኋላ እነዚህን ህጻናቶች ለይተን ወደ እኛ አምጥተን ይሄን የ አስራ ሁለት ቀን ምገባ በራሳቸው ቤት ባፈራው በራሳቸው ግብአት ቤታቸው ውስጥ ባለ ምግብ አስራ ሁለት ቀን ተመግበው እነዚህ ልጆች ምን አይነት ለውጥ ያመጣሉ? አስራ ሁለት ቀን ብቻ በቂ አይደለም። በመሰረቱ ያንን ምገባ ተካሂዶላቸው ለውጥ አምጥተው የተሻለ ከእድሜያቸውና ከኪሎቸው ጋር የተመጣጠነ ለውጥ አምጥተው እንዲቀጥሉ ይፈለጋል። እንዲቀጥሉ ሲፈለግ ይህን አስራ ሁለት ቀንኛ ማሳያ ነው የምግቡን ጥቅም የተፈለገ አሁን ችን 12 ቀን ከኛ ጋር እንዲቆዩ የተፈለገው እናቶች ለልጆቻቸው ጊዜ እንዲሰጡ፣ ምግቡ የቱን ያክል ጥቅም እንዳለው፣ ምን አይነት ለውጥ እንደሚያመጣ ለማሳየት ያክል ነው። ከዚህ በኋላ እናቶች ቤታቸው ላይ ከአንድ ወር በኋላ እኛ ጋር እንገናኛለን፣ ከሶስት ወር በኋላ እንገናኛለን። ሶስት ወር ሲሞላ ነው እነዚህ ህጻናቶች አሁን እድሜያቸው ከኪሏቸው ጋር በትክክል ማች አድርጓለሁ የሚለውን ነገር የምናውቀው ከሶስት ወር ጊዜ በኋላ ነው። የዛሬው ፕሮግራም ግን የሚገርመው በጣም ከዚህ በፊት ኦቲፒ ወይም የፕላምፕሌት እደላ የምናደርግላቸው ልጆች አሉ። ማም የሆኑ ሕጻናቶች እዛ ላይ ያሉ ሕጻናቶች ብቻ ለውጥ አላመጡ በነበሩበት ኪሎ ያሉ አሉ። አሟቸው ቆይቶ የተወሰነች ግራም የቀነሱ አሉ። ግን ኖርማል ሆነው እድሜያቸው ከኪሏቸው ጋር ያልተመጣጠኑ ሕጻናቶች የሚገርሙ የተወሰነ የተወሰነ ግራም ለውጥ አምጥተዋል በዚህ አስራ ሁለት ቀን ማለት ነው። ይህንን ለውጥ ለወላጆች አሳይተን ከዚህ በኋላ እስከ ሶስት ወር ድረስ ልጆቻቸውን መግበው የተሻለ ለውጥ፣ የተሻለ የአካል ለውጥ፣ የአእምሮ ለውጥ እንዲያመጡ ስለሚፈለግ ሶስት ወር ድረስ ይህ ሰፖርት ይቀጥላል። ቤታቸውም እና ለእናቶች አሁን የዛሬ መጨረሻ ቀናችን ነው። እንደተባለው የተሻለ ግንዛቤ ይፈጥራል። የቱን ያክል ለውጥ እንደሚያመጣ፣ የቱን ያክል ምግቡ ጠቀሜታ እንዳለው ግንዛቤ ይፈጥራል። በሶስት ተራቸው ደግሞ የቱን ያክል አውትሻ እንዳደረጉ የመጨረሻ ተገናኝተን መጨረሻውን እናየዋለን የሚል ሀሳብ ነው ያለ። በዚህ ፕሮግራም ላይ ጥሩ እንደው በመጨረሻም እናቶች ከየቦታው ሲመጡ የተለያየ አይነት አዝእርቶችን ይዘቱ ለቤት ውስጥ አሁን አንዲት እናት ብቻዋን ከቤቷ ውስጥ ብቻ ያለውን አዘጋጅታ ይዛው ትቀጥላለች ወይ ይህን ተግባብታችኋል ሁለተኛ እንደገና ደግሞ ድርጅቱም ሆነ እናንተ እነዚህን እናቶች ለሶስት ወር ያህል ጊዜ በየቤታቸው እየሄዳችሁ ያደጋገፍ ሁኔታችሁ ምን ይመስላል ቁርጠኝነታችሁ አሁን ለቀጣይ ለቀጣይ እኛ ያሰብነው ምንድን ነው በእርግጥ አሁን አድሪስ ያላረግናቸው ህጻናቶች አሉ እዚህ አስራ ሁለት ቀን ምገባ ላይ እነዚህን እንጨርስና ደግሞ ሌላ ሲሽን እንጀምራለን የሚል ግን እንትን አለን ሀሳብ አለን እነዚያን ሲሽን አስጀምረን እነዚህ አሁን ጀምረው የወጡትን ና አስራ ሁለት ቀን የወጡትን ቤት ለቤት በመሄድ በጎ ፈቃደኞችም አሉ። የአመጋገብ ስነ ስርአታቸውን እኛም ጭምር ተከታትለ ሶስት ወር ድረስ አቆይተው ለውጡ የቱን ያክል እንደሚደርስ ቤት ለቤት በመሄድም ጭምር ድጋፍ ለማድረግ ሀሳብ አለ፣ ተነሳሽነትም አለ። ከዘሪቱ አኳያስ ብቻ ዋና አንዲት እናት ቤት ውስጥ ያለችው ወተት ና እንቁላል ከተለያዩ ቦታ ይመጣል። አትክልት ከአንዱ ቦታ ከአንድኛ ዋናት ይመጣል፣ ከአንድኛ ዋና ጤፍ፣ ከአንድኛ ዋናት ገብስ፣ እንደዚህ ኩኖ ነው እስካሁን ያለው ና ያለው ይህን ለማስቀጠል አንዲትና ብቻዋን የቤቱ አሁን ይህን ይዘው ታስቀጥለዋለች ወይ? ብዙ አይከብድም ወይ? እንግዲህ ለወላጆች የተሻለ ግንዛቤ ይፈጥረናል። አሁንም እንፈጥራለን። የመጨረሻ ቀናችን ነው። ይሄ ነገር ለውጥ እንዳመጣ ይተውታል። ቤት ያፈራውን ነገር ቤት ውስጥ ትንሽ ትንሽ ነው የሚያስፈልገው። አሁን እንደዚህ ብዙ ላያስፈልግ ይችላል። ትንሽ ትንሽ እያዘጋጁ እንዲመግቡ የተሻለ የግንዛቤ ፍጠራ እንሰራለን። ከዚህም በፊት ሰርተናል። አሁን ሞር ደግሞ ለውጥ አምጥተው ስለያዩ ወላጆች ያን ያክል የሚከብዳቸው አይመስለኝም። ቤታቸው ነገር ቤት ባፈራው ነገር ትንሽ ትንሽ አንድ ማንኪያ በቀን ሁለት ማንኪያ በቀን እንዲሰጡ ባይበዛም፣ ግንዛቤውን ለመፍጠር እንግዲህ ተነሳሽነቱ አለ ለወላጆች